የህወት ምክትል ለቀመንበርና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ተፈናቃዮች ወደ አምስት ዓመት ለምጠጋ ጊዜ በድንኳን ውስጥ የተቀመጡበት ዋነኛ ምክንያት ምንድነው? ለምለው ጥያቄ ቀርቦላቸዋል። ስመልሱም አንደኛው ምክንያት በፊት የነበረው ጊዜያዊ አስተዳደር የትግራይን ሕዝብ መሰረታዊ ፍላጎት ለመመለስ አለመቻሉ ነው። አስተዳደሩ የተሰየመው ከኢትዮጵያ መንግስት ጋር በመሆን የትግራይን ሕዝብ ጥቅም እንዲያስከብር ኃላፊነት ተሰጥቶት የነበረ ቢሆንም ያንን ማሳካት ባለመቻሉ ነው ብለዋል። ሲቀጥልም ሁለተኛ ምክንያት ደግሞ የ ጵያ መንግስት ልታመን የማይችል ባህሪ ነው። የፕሪቶሪያ ስምምነት የትግራይ ሉዓላዊነትና ተፈናቃዮችን በተመለከተ በግልጽ አስቀምጧል። ይህ ማለት የውጭ ኃይሎች ከትግራይ መሬት የማስወጣት፣ የተመሰረተውን ህገወጥ አስተዳደር የማፍረስ፣ አዲስ ሰፋሪዎችን የማባረርና የተፈናቀሉ ሰዎችን ደህንነት የማስጠበቅን ኃላፊነት የሚያካትት ነው። ነገር ግን እነዚህ ኃይሎች ለቆ ሳይወጡ ሪፈረንደም ለማድረግ እቅድ ይዟል። እንዲሁም የፌዴራል መንግስቱ በሚራ ትግራይ አዳዲስ ሚሊሻዎችን እያሰለጠነ ነው ካሉ በኋላ የፌዴራል መንግስቱ የፕሪቶሪያን ስምምነት ማስፈጸም ባለመቻሉ ተፈናቃዮች ላለፉት አምስት አመታት በድንኳን ውስጥ ለመቆየት መገደራቸውን አስታውቀዋል። ይህንን ተከትለው እርስዎንና የህወሀት አመራሮች ለዚህ የፌዴራል መንግስቱን ተጠያቂ ታደርጋላችሁ። የፌዴራል መንግስቱ በበኩሉ ህወሀት ተፈናቃዮችን የፖለቲካ መጠቀሚያ በማድረግ እንዳይመለሱ አግቶ መያዙን ይናገራል። በዚህ ላይ ምን አስተያየት ይሰጣሉ? የሚል ጥያቄ ቀርቦላቸዋል። አቶ አማኑኤል ስመልሱም የፌዴራል መንግስቱ ወራሪ ያሏቸው ኃይሎች ሳይወጡና ትጥቃቸውን ሳይፈቱ ተፈናቃዮች እንዲመለሱ እንደሚፈለግ ገልጸው ይህ ደግሞ በተፈናቃዮቹ ላይ አደጋ ያስከትላል በሚል ተቃውሞ ማቅረባቸውን አስረድቷል። የህወሀት ሊቀ መንበር የሆኑት ዶክተር ደብረ ጽዮን በቅርቡ የህወሀት ህልውና ካልተመለሰ ተፈናቃዮችም አይመለሱም በሚል መናገራቸውን በተመለከተ ምን አስተያየት እንዳላቸው የተጠየቁት አቶ አማኑኤል ሲመልሱ ይህ ጥያቄ መቅረብ ያለበት ለተናገረው ሰው ነው፣ እኔን አይመለከተኝም ብለዋል። ጨምሮም እኔ መናገር የምችለው ስለ ፓርቲው ህግና አቋም እንጂ አንድ አመራር በየስብሰባው ስላለ ነበር አይደለም በማለት ገልጸዋል። ሚኪታቦር ኒውስን ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። ለሰዓታት ካሉኝ አጫጭር መረጃዎች ይነመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በእያላችሁበት ዓለም ክፍል ሰላም ያቆያችሁ።